ቤተሰብ እንዴት ናችሁ? አብርሽ ቲክቶክ ላይ ምን እንዳለ ታውቃላችሁ? ከፍቅራችን መጣላታችን ብዙ አመት ብንኖርም አልተጣጣምንም። አንድ ላይ አንድ ላይ ነን እንጂ አብረን አደለንም። ራስሽን መውደድ አበዛሽ ማለት ነው። ራስሽን መውደድ አበዛሽ፣ ለኔ ግድ አይሰጥሽም፣ በጣም ጎተሽኛል። ደህና ሁኚ እንግዲህ፣ ብሄድ ይሻልሽ ብሄድ ይሻለኛል ነው። አዎ ይሻለኛል ነው ያለ መሰለኝ። እንደዛ ነው ብሄድ ይሻላል ነው መሰለኝ። እንደዛ ነው፣ ቤተሰብ ማለት ነው። እና ወይ አብርሽ፣ ይህ ሙዚቃ ማለት ነው በጣም ብዙ ጊዜ ብለሃል። በጣም ብዙ ጊዜ ማለት ነው፣ ያው ቲክቶክ ላይ ብዙ አመት ኖረናል አልተጣጣምንም፣ ምናምን ትላለህ። ዩቱብ ላይ ደሞ በጣም ጥቂት አመት ነው። በዚህ አመት ውስጥ እንዴት እንደዚህ ምናምን ምናምን ትላለህ። ጠዋት አውርቻለሁ፣ መድገም አልፈልግም ማለት ነው። እና ያው እንግዲህ አብርሽ ግን ትላንትና እንደ ዘውን እንዲያደርክው ሀራ አሊክወላል እዚህም እና እዛው አድረ ነው መሰለኝና፣ ማለት ነው። አረ አቤል ኢዝ ሆይ ቤት ማለት ነው። ዝናብ ደሞ እየዘነበ ነው። ወይ ትላንት የተቀረጸ ቪዲዮ ነው እና በጣም ያሳዝናል። አይ አብሪሽ ማለት ነው፣ በራስ ጥፋት ነው። ግን እንደዚህ ሆንኩ ማለት ነው። የምሬን ነው እና ደሞ ማለት ነው አንቺነሽ ሩታን እንደዚህ እያረግሻለሽ? አንቺነሽ እንደዚህ ደህና ናችሁ እንዴት ናችሁ? ሩታኮ በሰው የምትመራ ልጅ አይደለችም። ሩተኮ በራሷ ጭንቅላት የምትመራ ልጅ ናት። ሲቀጥል ደግሞ ማለት ነው እኔ ቪዲዮ ምስ በቪዲዮ ነው አስተያየት እየሰጠው ያለው እንጂ ሩታ ካብሪሽ ጋር እንደተታረቀ ምናምን ብዬሽ አይደለም። እየመከርኩኝ ያለው ማለት ነው አስተያየት ብቻ ነው እየሰጠው ያለው። ገባችሁ አይደለ? እያጣጣልሻት ነው ምናምን ምናምን አት በሉ አትበሉ። እዚህ መታችሁ ማለት ነው። ገባችሁ? የእውነት እናንተ ለእነሱ የምታስቡ ከሆነ እስቲ አስታረቁ። አስታርቆ እንደ እኔ እንኳን አስተያየት መስጠት አችሉም እንኳን እንትን ልትሉ ማለት ነው። ግን ሩታን እንትን እያልሻት ነው ምናምን። ሩታን ምንም አላረኳትም። እሷ ጭንቅላት አላት። እንደውም ማለት ነው ብዙ ጊዜ ለአብርሽ ነው ሄዶ ይቅርታ ጠይቅ እያል ነው ነበር እሱ ግን አመለጠ በቃ አለቃ እንደምን እናርግኛ አሁንም ጊዜ አለው ሄዶ ይቅርታ ይጠይቃት ዝዝታ አሁንም ከልቡ ተጸጽተ ማለት ነው ሄዶ ሳይረፍድ ይቅርታ ይጠይቃት። እሷ ትቀበላለች። አለቀ። ሌላ ምንም ነገር የሚያጣላ ነገር የለም።